ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብንኝ አብራችሁን ቆዩ። ጎንደር ትናንትን ከዛሬ ዛሬን ከነገ ያስተሳሰረች ከተማ መሆኗን የኪነ ጥበብ ባለሙያዎች ተናገሩ። ከአራቱም የኢትዮጵያ ማዕዘናት የተውጣጡ የጥበብ ባለሙያዎች ጎንደርና አካባቢውን ጎብኝተዋል። የጥበብ ባለሙያዎች ቀደምት አባቶች ሰርተው ያለፉትን የኪነ ህንፃ ጥበብ ታሪክና በአሁኑ ትውልድ እየተሰሩ የሚገኙ ስራዎችን ተመልክተዋል ላብነት የመገጭ ፕሮጀክት የጎንደር አብያተ መንግስታት እድሳትና የከተማዋን ኮሪደር ጎብኝተዋል የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ምክትል ቢሮ ኃላፊ ሀፍታይ ገብረ እግዚአብሔር የኪነ ጥበብ ባለሙያዎች ሀገራቸውን የበለጠ ለማወቅ ታሪካዊና የመስህብ ቦታዎችን ማስተዋወቅ ይጠበቅባቸዋል ብለዋል በጎንደር ደማቅ አቀባበል እንደተደረገላቸው የጠቀሱት ኃላፊው የጎንደር አብያተ መንግስታት እድሳትና የመስቀል አደባባይ የማስዋብ ስራ ለጥበብ ስራዎች ምቹ መሆናቸውን ተናግረዋል። አስተያየታቸውን የሰጡ ሌሎች የኪነ ጥበብ ባለሙያዎች አባቶቻችን የሰሩትን ታሪክ ለማስቀጠል ትውልዱ የራሱን አሻራ እያስቀመጠ መሆኑን አስረድተዋል። የኢትዮጵያ ማሳያ የሆነችው ጎንደር ዳግም እየተሞሸረች እንደሆነም መረዳታቸውን ጠቅሰዋል። ኪነ ጥበብን በመጠቀም ሀገር ለመገንባት መስራት ሀገራዊ ኃላፊነት ነው ብሏል። ጸሐፍት፣ የትያትር የፊልምና የሙዚቃ ባለሙያዎች በሀገራቸው እየተገለጡ ያሉ ታሪካዊና የመስህብ ቦታዎችን ማስተዋወቅ ይጠበቅባቸዋልም ተብሏል። የዘገበው አገኘሁ ባው ነው። በጎንደር ከተማ አስተዳደር በመጠናቀቅ ላይ ባለው በጀት ዓመት ከ325 ቶን በላይ የማር ምርት መመረቱን የከተማ አስተዳደሩ እንስሳትና አሳ ሀብት ልማት ጽሕፈት ቤት ገለጸም። ጽሕፈት ቤቱ በዘርፉ የተሰማሩ ኢንተርፕራይዞች ውጤታማ እንዲሆኑ ድጋፍ እየተደረገላቸው መሆኑን አስታውቋል። አዲስ አለማየሁ በዝርዝር ያቀርበዋል። ወጣት ሀብታሙ ቸኮል በጎንደር ከተማ በንማነብ ስራ ዘርፍ ተሰማርተው ከሚሰሩ ወጣቶች መካከል አንዱ ነው። በዘርፉ ከተሰማራ ከአራት ዓመታት በላይ እንደሆነ ያጫወተን ሀብታሙ በአመት እስከ 200 ኪሎ ግራም ማሪያ ምርት እንደነበር ያስታውሳል። በከተማ ግብርና የንማነብ የስራ ዘርፍ በግል ከመሰማራት ይልቅ ከሌሎች የሙያ አጋሮቹ ጋር በጋራ መስራት ቢችል የበለጠ ተጠቃሚ እንደሚያደርገው የተረዳው ወጣቱ ከ2015 ዓ ምት ጀምሮም ሀብታሙ ሰላምና ጓደኞቹ በሚል ስያሜ በማህበር ተደራጅተው እየሰሩ ይገኛሉ። በአመት እስከ 200 ኪሎ ድረስ ሳገኝ ነበር። አሁን ግን ተደራጅተን ከዚህ ከመጣን በኋላ ስራው ትንሽ በመሀል ተቋርጦ ነበርና እንደገና አሁን እንደ አዲስ እየጀመርና ያለን ያው እንደዚህ እንደምታዩት ከዚህ ወደ አርባ ምናምን ቀፎ አለ ሌላ ቦታም በየዛፉ በየምኑ የተጠመደ ወደ ሰላሳ ወደ አርባ ምናምን ቀፏለን ያም ቢሆን ቋሚ ስራ ቦታ ለመኖርና የማስፋፊያ ቦታ ጥረት ውጤታማ ለመሆን በሚያደርጉት ሂደት ላይ እንቅፋት እየፈጠረባቸው መሆኑን ይናገራል። ያው እንግዲህ እንደምታዩት ውሃ ያስፈልጋል። ቀሰምርትም ስትተክል ውሃም ስለሚያስፈልግ የግዴታ ስቶርም ስለሚያስፈልግን የግንባታ ፍቃድ እንዲሰጠን ብጠየቁልን በከተማው በሁለት የንብ ቀፎች ዘርፉን መቀላቀላቸውን የነገሩን ደግሞ አቶ ዘመነ ሸጋው ናቸው። አሁን ከስልሳ በላይ ባህላዊ ዘመናዊና የሽግግር ቀፎች ባለቤት ሆነው ተጠቃሚ እየሆኑ እንደሚገኙ አጫውተውናል። ሀያ ሁለት ዘመናዊ አለ፣ ወደ ሀያ ሁለት ደግሞ ሽግግር አለ፣ ንብ ያለው ማለት ነው። ወደ ሀያ አራት ደግሞ ባህላዊ አለ። ከዘመናዊና ከሽግግሩ ነው የተሻለ ምርት ያለ ባለፈው አመት ወደ መቶ ሰባ ምናምን ኪሎ ነው ያገኘ ነው። በጎንደር ከተማ አስተዳደር ከ600 በላይ ኢንተርፕራይዞች በንብ ማነብ ስራ ዘርፍ መሰማራታቸውን የከተማ አስተዳደሩ እንስሳትና ሀብት ልማት ተጠሪ ጽህፈት ቤት ኃላፊ አቶ መላኩ ደምላ ይነግረውናል። በበጀት ዓመቱም ከ325 ቶን በላይ ማር ምርት ተመርቷል ብለዋል። እንደ አካባቢ ተጨባጭ ሁኔታ ሊመረት ይችላል። እንደኛ አካባቢ ወይና ደጋ ነው። ሁለቴ ነው፣ ሰኔ ላይ እና ጥቅምት ላይ ማለት ነው። እስካሁን ድረስ የተመረተ ማር ምርት ምርት ኦልሞስት ከ325 ቶን በላይ ማር ምርት ተመርቶ ቀጥተኛ ለተጠቃሚው ለግል ፍጆታ ጥቅም ላይ ይውሏል ማለት ነው። ዘርፉን የተቀላቀሉ ዜጎች ተጠቃሚ እንዲሆኑ ሙያዊ ድጋፍን ጨምሮ ኢንተርፕራይዞች የሚያነሷቸውን የማስፋፊያ ቦታ ጥያቄዎች በመፍታቱ ረገድ ከሚመለከታቸው ተቋማት ጋር በጋራ እየተሰራ መሆኑንም አንስተዋል። እኛ ቴክኒካል የሆነ እገዛ ነው የምንሰጥ። አደረጃጀቱን ክህሎትን እንሞላለን አሰራርን። ሌላ የቦታ አክሰስ ደግሞ የሚያደርስ የከተማ አስተዳደሩና ክፍለ ከተማ ነው፣ ተቀናጅተን ነው የምንሰራ ቅንጅታዊ አሰራር የተሻለ ነው ያለበትኛ ከተማ አስተዳደር እና ጊዜያዊ መፍትሄ ልጁ የተወሰነ ቦታ ይዟለኝ ያንም በዘላቂነት ከማጽደቅ አንጻር ከክፍለ ከተማ ጋራ የጋራ አድርገን አለኝ ያንም አሰራርን በማይጥስ መልኩ ተግባራዊ እያደረግን ነው ያለን ማለት ነው። የልማት ትሩፋት ውጥኑን ለማድረግ በትጋት እንደሚሰራም የጎንደር ከተማ አስተዳደር እንስሳትና ሳብት ልማት ተጠሪ ጽህፈት ቤት ገልጿል። አማራ ኤፍ ኤም ጎንደር 105.1 የእናንተን የተከበራችሁ አድማጭ ተመልካቾቻችን ፍላጎት ለማሟላት ዘመኑ የፈጠራቸውን የቴክኖሎጂ አማራጮች በመጠቀም እየተጋ ይገኛል አካባቢያዊ ስርጭቱን ከጀመረ አራት አመታትን ያስቆጠረው አማራ ኤፍ ኤም ጎንደር 105.1 ከአራቱን ጎንደር ዞኖች ለተጨማሪ በከፊል ወሎ ከፊል ጎጃም አዊና ዋግምራ ብሔረሰብ አስተዳደር ዞኖች እየተደመጠ ይገኛል ከዚህ ወደ ጊዜ አድማሱን እያሰፋ የሚገኘው ጣቢያችን በጎንደር ከተማ ደግሞ በ103.9 በመደመጥ ላይ ይገኛል። ልቦና በረራ፣ ዜና ፋሲል፣ ትኩስ የመረጃ አማራጭ ከአማራዊ ፌም ጎንደር 105.1። በቅርቡ በአዲስ የይዘት ማሻሻያ ወደ አድማጮች የቀረበው ጣቢያችን የአድማጮችን ፍላጎት ለማርካት አዳዲስ የዜናና የፕሮግራም ይዘቶችን ይዞ መጥቷል። ይህ ብቻ አደለም። አማራ ኤፍኤም ጎንደር 105.1 አሚኮ በምሽት የዜና ወጆው በቀጥታ ወደ እናንተ ከጎንደር ስቱዲዮ ወቅታዊ ተአማኝና ትኩስ መረጃዎችን ማቅረብ ጀምሯል። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። ህብረተሰቡን በልማት ስራዎች ተጠቃሚ ለማድረግ እየሰራ መሆኑን በምዕራብ ጎንደር ዞን የገንዳውሃ ከተማ አስተዳደር ከተማና መሰረተ ልማት ጽህፈት ቤት አስታወቀም። በበጀት ዓመቱ በከተማው እየተከናወኑ ያሉ የመሰረተ ልማት ስራዎች በስራ ኃላፊዎችና በተለያዩ የህብረተሰብ ክፍሎች ተጎብኝተዋል። ከ65 ሚሊዮን ብር በላይ በሆነ ወጪ የተለያዩ የመሠረተ ልማት ግንባታዎች እየተከናወኑ መሆኑን የከተማ አስተዳደሩ ከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ ተካልኝ ማዘንጊያ ተናግረዋል። የተጀመሩ መሰረተ ልማቶች በተያዘላቸው የጊዜ ገደብ ተጠናቀው ለአገልግሎት ክፍት ለማድረግ በትኩረት እየተሰራ ነው ብለዋል። የገንዳ ውሃ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ አብዱልከሪም መሐመድ የልማት ስራዎች በጥራት እንዲጠናቀቁ የክትትልና የቁጥጥር ስራ እየተከናወነ መሆኑን ጠቁመዋል። በልማት ስራዎች ከ3ሺ በላይ ለሚሆን ወጣቶች የስራ እድል የተፈጠረ መሆኑን ተናግረዋል። ከዚህ በፊት የልማት ስራዎች ተደራሽ ያልነበሩባቸው አካባቢዎችን ያካተተ ስራ መከናወኑን የጉብኝቱ ተሳታፊ የህብረተሰብ ክፍሎች ተናግረዋል። የልማት ስራዎች በተገቢው መንገድ እንዲጠናቀቁ ሁሉም የማህበረሰብ ክፍሎች ኃላፊነታቸውን መወጣት እንዳለባቸው ተሳታፊዎች ተናግረዋል። የዘገበው ኤልያስ ጋሻው ነው። የጎንደር መምህራን ትምህርት ኮሌጅ የትምህርት መርጃ መሳሪያዎች ማምረቻ ድርጅት የትምህርት ጥራት ለማረጋገጥ የተለያዩ መርጃ መሳሪያዎችን ለትምህርት ቤቶች ድጋፍ እያደረገ ነው። የመርጃ መሳሪያዎች ተማሪዎች በተግባር የተደገፈ ትምህርት እንዲያገኙ እድል የፈጠረ መሆኑን መምህራን ተናግረዋል። ዘገባው የማህደር አድማሴ ነው። ቃል ኪዳን አይሌ እንደሚከተለው ታቀርበዋለች። ተማሪዎች በቀላሉ እውቀት እንዲሸምቱና የትምህርት አሰጣጥ ሂደቱ እንዲሳለጥ ደግሞ እውቀትን መጨበጥ የሚያስችሉ መርጃ መሳሪያዎች ትልቅ ሚና አላቸው። ይህንን ተግባራዊ ለማድረግም የጎንደር መምህራን ትምህርት ኮሌጅ የትምህርት መርጃ መሳሪያዎች ማምረቻ ድርጅት ለቅድመ መደበኛ ተማሪዎች የሚውል አጋዥ የትምህርት ቁሳቁስ እያመረተ ነው። አጋዥ መሳሪያዎቹ የህፃናትን አእምሯዊ እድገት በእውቀት እንዲገነቡ ተደርገው የሚመረቱ መሆናቸውን ደግሞ የድርጅቱ ኃላፊ መምህር ግርማ ገብረ አምላክ ተናግረው ተናግረዋል። በአሁኑ ሰዓት ስርዓተ ትምህርቱ ፕሌይ ቤዝድ ነው። ጨዋታ መሰረት ያደረገ በመሆኑ በአምስቱ የትምህርት አይነት ማለትም በቋንቋ፣ በሂሳብ፣ በተግባራዊ የስሜትና የጂኦግራፊ ትምህርት መሰረት ያደረገ የመጫወቻ ቁሳቁሶች ነው የሚመረቱት። እነዚህ የሚመረቱት ደግሞ ህጻናት አንደኛ ክፍል እንዲገቡ ቅድመ ዝግጅት የምናደርግበት ጊዜ ስለሆነ ይሄ ስርዓተ ትምህርቱ በሚፈቅደው መሰረት የተዘጋጀ ማቴሪያል ነው። መርጃ መሳሪያዎቹን ተግባራዊ ለማድረግ ከዩኒሴፍ በተገኘ የገንዘብ ድጋፍ ማሽኖቹን በመግዛት በኮሌጁ ባሉ መምህራን እንዲመረት እየተደረገ መሆኑን ያስረዱት የጎንደር መምህራን ትምህርት ኮሌጅ ኃላፊ መምህር መለሰ በሪሁን እስካሁን ለ22 ትምህርት ቤቶች የተለያዩ መርጃ መሳሪያዎችን በማምረት ድጋፍ ማድረጋቸውን ተናግረዋል። በሚቀጥለው የትምህርት ዘመንም መርጃ ቁሳቁሱን ለ62 ትምህርት ቤቶች ተደራሽ ለማድረግ እየተሰራ መሆኑን አስረድተዋል። ዩኒሴፍ ወደ 750 ሺህ ብር በላይ ድጋፍ አድርጎልን ማሽኖች ገዝተናል። የማምረቻ ማሽኖች ኢንዶርና አውትዶር ጌሞችን አምርተናል። በዚህ ዓመት ወደ 62 የሚሆኑ ኪቶችን አምርተን ጨርሰናል። አሁን ወደ ስርጭት ልንገባ ነው ማለት ነው። ተቋሙ እያመረተ የሚያቀርበው የትምህርት መርጃ መሳሪያ ሕጻናት ሳይሰለቹ እንደ ሂሳብ፣ አማርኛና ሳይንስ ያሉ ትምህርቶችን በእጅ በመዳሰስ በመነካከትና በማየት እንዲማሩ ለማድረግ አጋዥ መሆናቸውን የነገሩን ደግሞ መሳሪያዎችን ወደ ትምህርት ቤታቸው ወስደው የመማር ማስተማር ሂደታቸውን እየከወኑ ከሚገኙ የጎንደር ከተማ አስተዳደር ትምህርት ቤቶች መካከል አንዱ የሆነው የሞዴል አጸደ ሕጻናት ርዕሰ መምህርት የሆኑት ደስታ አለሙና መምህር ሰፊ ነው ዘርአይ ናቸው። ህጻናት ሳይሰላችሁ አብዛኛውን በቃል ነግረናቸው ከሚማሩ ይልቅ በመዳሰስ፣ በማየት በመነካካት፣ ሸካራ፣ ለስላሳ የተለያዩ ነገሮችን እየነካኩ በመማራቸው ለእነሱ ትልቅ ፋይዳ አለው። ደግሞ ለውጥም ስላየንበት ነው። በጣም ቆንጆ ነው። ህጻናት መማር ያለባቸው ጨዋታ ተኮር በመሆኑ ፕራክቲካሊ እነዚህን ነገሮች ሲማሩበት ሲጠቀሙ ማለት ነው። በተግባር የተደገፈ ትምህርትም ያገኛሉ። ሁለተኛ ሳይሰለችውም ትምህርታቸውን ይከታተላሉ ማለት ነው። የጎንደር መምህራን ትምህርት ኮሌጅ የትምህርት መርጃ መሳሪያዎች ማምረቻ ድርጅት አጋዥ የመማሪያ ቁሳቁስን ለትምህርት ተቋማት ማቅረቡ ህጻናት ከንድፍ ሐሳብ በተጨማሪ በተግባር የተደገፈ እውቀት እንዲሸምቱ የሚያደርግ በመሆኑ ተጠናክሮ ሊቀጥል እንደሚገባው መልእክት ተላልፏል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጅ ናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ አይጠገም ነበርኩ። ጤና ይስጥልን። ተስፋ አይጠገብን ከጎንደር ስቱዲዮ አመሰግናለሁ በዚሁ